ሰላም ጥና ስትልን አርማይ ተመልካቾቻችን ህዳር 7 2018 ዓ.ም ተመረተ እለታዊ መረጃዎች እና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። በተለያዩ አካባቢዎች ውጊያዎች ተደርገዋል። እነዚህም በተመለከተ በግንባር ዝርዝር መረጃዎች በቅደም ተከተል ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች ያሉትን የውሎ ሁኔታዎች በተመለከተ ወደ ጎጃም፣ ወሎ፣ ሸዋ፣ ጎንደር በተለያዩ አካባቢዎች ዛሬ ያሉ የግንባር ዝርዝር መረጃዎችን በቅደም ተከተል አሰናድቻለሁ። ከዚህ ባሻገር እንደዚሁ ተዛማጅ መረጃዎችም አሉ ወደ አሮሲ የሚወስደን መረጃ አለ እንደዚሁ ደግሞ በህወሀትን በተመለከተ እንደዚሁ አዳዲስ መረጃዎችን ይዣለሁ እንድትከታተሉ ነው በአክብሮት የምጋብዛችሁ የሚኒስትሩ ወደ አሮሲ ከሄዱ በኋላ አደገኛ የሆነ ቅስቀሳ አድርገዋል እንግዲህ ይህንን በተመለከተ በዚህ ሰዓት ከማደርሳችሁ መረጃዎች መካከል አንዱ ነው የትኛው ሚኒስተር ነው ቅስቀሳ ያደረገው ቅስቀሳውስ ምንድን ነው የሚለውን የአብራችሁ ከቆያችሁ የምትሰሙት ይሆናል እንግዲህ የሽመልስ አብዲሳ ካቢኔና የአብይ አህመድ ካቢኔ በተለይ የኦህደድ ብልጽግና ባለስልጣናት በግደልሽነት የሚያደርጓቸው ጥሪዎች አስበውበት እንደዚሁ የሚፈጽሟቸው ትእዛዞችና የሚሰጧቸው መመሪያዎች በተለይ በአማራ ተወላጆች ላይ በክልሉ የሚደርሰው ግፍና ሰቆቃ ከፍ አስተዋጽኦ አላቸው ከዚህ ጋር በተያያዘ እንግዲህ በፖለቲካ ጉልበታቸውን ተጠቅሞ የሚፈጽሟቸው በንጹሐን የሚደርሱ ጉዳቶችን በተመለከተ እንግዲህ በእያንዳንዱ በወለጋም በሸዋም በአርሲም አዲስ አበባን ጨምሮ በተለያዩ አካባቢዎች ከተፈጸሙ ከእያንዳንዱ ግድያዎች ጋር የኦህደድ የአካባቢ የክልል እንዲሁም ደግሞ የፌዴራል ባለስልጣናት በቀጥታ ሆነ በተዘዋዋሪ እጃቸው አለበት። ከዚህ ጋር በተያያዘ ዛሬ ሚኒስቴሩ የተናገሩትን ንግግርም እንደዚሁ ወደ እናንተ የማደርስ ይሆናል። እናንተ እየተከታተላችሁ አብራችሁ ልትቆዩ ነው በአክብሮት የሚጋብዛችሁ እንግዲህ በአማራ ክልል እየተደረገ የተደረገ ያለው እና ሶስተኛ ዓመቱን እየያዘ ያለውን ጦርነት ተከትሎ የተለያዩ ታጣቂ ቡድኖችም እንደዚሁ በተለያዩ አካባቢዎች እየተፈጠሩ ነው የሚገኙት። ይሄ እንግዲህ በፋኖ በኩል ከሚንቀሳቀሱት ባሻገር የብልጽግና በተለያዩ አካባቢዎች ማንነት ተኮር ታጣቂዎችን እያደራጀ ከፋኖ ጋር ለምናደርገው ውጊያ እኛን ታግዛላችሁ በሚል የሎጂስቲክ የጦር መሳሪያ እንዲሁም ደግሞ የስምሪትና የስልጠና ድጋፎችን የሚያደርግላቸው ታጣቂዎች በየአካባቢዎቹ እየተፈጠሩ ነው የሚገኙት። ይህ ወደፊት እንግዲህ በክልሉ ላይ ያለውን የኃይል ሚዛን ጨርሶ ለማዛባት እና ኦህዴድ አካባቢውን በወታደራዊ ጉልበት ለመቆጣጠር ከሚያደርጋቸው ጥረቶች ባሻገር በአካባቢው በዘላቂነት አለመረጋጋትንም እንደዚሁ እየፈጠረ ነው የሚገኘው። ኦህዴድ የፖለቲካ ኢምፓየሩን ለዘመናት አስጠብቆ ለመቀጠል ከሚያደርጋቸው መደበኛ ዘመቻዎች ባሻገር እንደዚሁ እንግዲህ የብሄር የሃይማኖት ጉዳዮችን የተመለከተ የሚያደርጋቸው ጣልቃ ገብነቶች አብሮ የሚገለጹ ናቸው። እንግዲህ ወደ መረጃዎች ሲሄድ እንደው ከዚህ ጋር የተያያዘ ነው የሚሆነው። አብይ አህመድ በትላንትናው ዕለት በአማራ ክልል በኦሮሞ ብሔረሰብ ዞን በከሚሴ ከተማ ጉብኝት አድርጓል። ጉብኝቱን አስመልክቶ እንግዲህ በኦሮሞኛ በመንግስት ሚዲያዎች የተላለፉ ንግግሮች አሉ። አብይ አህመድ ከሚሴ ሄዶ በኦሮሞኛ ነው ንግግር እያደረገው እንግዲህ የኛው ጉዳይ በተመለከተ የኦሮሞ ብሔረሰብ ዞን ስለሆነ በኦሮሞኛ ንግግር ማድረጉ ምንም የተለየ ነገር የማይፈጠር ይመስላል። ግን ጉብኝቱና ንግግሮቹ አሁን ካለው አጠቃላይ የፖለቲካ ፍላጎት አንጻር አንድምታዎቹ ምንድን ናቸው የሚለውን አራት ጉዳዮችን ላንሳ። አብይ አህመድ እንግዲህ በከሚሴ ጉብኝቱ በኦሮሞኛ ያደረገው ንግግር ምን የፖለቲካ አንድምታ አለው የሚለውን ነው እንግዲህ ከአሁን በፊት በ1976 ዓ ም በኢትዮጵያ ህዝብና ቤት ቆጠራ በወጣ መረጃ መሰረት በዚህ አካባቢ 7% ህዝብ አማርኛ የሚናገር ሲሆን 23% ህዝብ ደግሞ ኦሮሞኛ ይናገራል። ህወሓት በዚህ አካባቢ ይህንን ዞን ካቋቋመ በኋላ በአካባቢው አማርኛ እንዳይነገር የሚደረገው ጫና እንዳለ ሆኖ ግን በሸዋሮቢት እና በኮምቦልቻ መካከል የምትገኝ ከተማ ነች፣ ከሚሴ አማርኛ የማይናገር ሰው አለ ማለት አይቻልም። ተጠሪነቱም ክልሉም ማስተዳደሩም በአማራ ክልል ስለሆነ አብዛኛው ሰው አማርኛ ይናገራል፣ ያውም ከተማው ውስጥ ይሄ የታወቀ ጉዳይ ነው። እንግዲህ ከተማው ውስጥ ያለው አጠቃላይ ማህበረሰብ የመግባቢያ ቋንቋ አማርኛ ነው። ምንም እንኳ ከወለጋ ከሸዋ፣ ከአሩሲ እና ከተለያዩ አካባቢዎች የሚመጡ የኦህዴድ ካድሬዎች በዚህ አካባቢ የተለያየ የፖለቲካ ፍላጎትን ለማስፈጸም የሚያደርጓቸው አሻጥሮች እንዳሉ ነው እና ላለፉት አመታት በአካባቢ በተለይ የነበሩ ያጣየ፣ ሸዋሮቢት ግጭቶችን ጭምር የምናስታውሳቸው ናቸው። ከዚህ አንጻር የጠቅላይ ሚኒስትሩ የኦሮሞኛ ንግግር በምን በምን ጉዳዮች እና ምን ጉዳዮች ጋር ተያያዥነት ይኖረዋል የሚለውን አንደኛ እንግዲህ እኔ ልጃችሁ ብሎ ነው በኦሮሞኛ እየጀመረው። ኦሮሞኛ የምትከታተሉ አድማጭ ተመልካቾች እንግዲህ ምናልባት ሙሉ ከተለቀቀ ልትከታተሉ ይችላላችሁ። ብሎ ወድሎ በኦሮሞኛ የሀገሪቱ ጠቅላይ ሚኒስትር ንግግር ሲያደርግ፣ ከዚህ በፊት የሰሜን ኦሮሚያ ፕሮጀክት እያሉ በተደጋጋሚ የሚያላዝኑ እንዲሁም ደግሞ ለዚህ የውክልና ፖለቲካ አራማጆች በአካባቢው ካለው የኦሮሞ አክራሪ ተገንጣዮች ፍላጎት አንጻርና ብሔርተኝነትን በሰሜን ኦሮሚያ ፕሮጀክት አንጻር ጉዳዩ እንዴት ሊታይ ይችላል? በነገራችን ላይ እዚህ አካባቢ ላሉ የብሔርተኞች ናዝሬት ቢሮ ተከፍቶላቸው እያውቃል። ያውም የከሚሴ ተብሎ አይደለም የወሎ ኦሮሞ የሚል ቢሮዎች እዚያ አካባቢ ተከፍተውላቸው ከአሁን በፊት እንግዲህ ግጭቶችን በዚህ አካባቢ የወክልና እንቅስቃሴዎች እንዲያደርጉ ሲደረግ መቆየቱ ይታወቃል። ከዚህ አንጻር እንግዲህ ከሰሜን ኦሮሚያ ፕሮጀክት አራማጆች አንጻር የጠቅላይ ሚኒስትሩ ንግግር እኔ ልጃችሁ የሚለው እንዴት ይታይ ይሆን? ሁለተኛው በተደጋጋሚ እንግዲህ ከልጅነት ጀምሮ ስለ እናንተ እየሰማና ያደግ ነው ሲል አብይ አህመድ ምን ማለቱ ነው? እንግዲህ ከእነሱ በልጅነታቸው በኦህዴድ እንዲሁም ደግሞ እንግዲህ አብይ አህመድ የአኖሌ ሀውልት አሰሪ ኮሚቴ ውስጥ እንደነበረበት ሰው ከልጅነት ጀምሮ ስለዚህ አካባቢ እየሰሙ ያደጉት ጉዳይ እና አሁን ሊፈጥረው ያሰበው የትርክት እና የብሔርተኝነት ትስስር ምን ይመስላል የሚለው ጉዳይ አብሮ በቀላሉ የሚታይ አይደለም። ይህም የፖለቲካዊ አንድምታው በቀላሉ የሚታይ አይደለም። በእናንተ ዙሪያ እኔ ብቻ ልሰማ፣ እኔ ብቻ ልደመጥ የሚል እናንተን አለ። እናንተ ከኛ ጋር እስከቆማችሁ ድረስ ከዚህ ቀጠና ያለው በዚህ አካባቢ ያለው የትኛውም ኃይል የትም አይደርስም፣ ከብልጽግና ጉዟችን አያቆመንም የሚለው ንግግርም እንደዚሁ በቀላሉ የሚታይ አይደለም። በአካባቢው ካለው ሁኔታ አንጻር እንግዲህ በዚህ ቀጠና ያለው የኦህደድ ውክልና ይታወቃል። ከዚህ አንፃር ይሄ ንግግርም የሚኖረው ጉዳይ እንግዲህ ፖለቲካ እንድምታው በቀላሉ የሚታይ አይደለም። አብይ አህመድ እንግዲህ ሰሞኑን በድሬዳዋ ዙሪያ የፈጠረውን ትርክትና የተቀሰቀሰው ቁጣ ጋር ይሄ የትላንቱ ንግግሮቹ በንጽጽር ሲቀርቡ ምን ማለት ይሆን የሚለው እንግዲህ አብሮ ወደፊት ውጤቱ የሚታይ ቢሆንም አብይ አህመድ ወደ ከሚሴ ከመግባቱ በፊት ደግሞ ሚሊሻዎች ልጃችን ሊመጣ ነው በሚል በአካባቢ በጥበቃ ላይ የነበሩ የአማራ ተወላጅ የባንክ ጥበቃ ሰራተኛ ሳይቀር ገድለዋል። ወጣቶች ታፍነው ተወስደው እስካሁን አልተፈቱም። በዚህ ዞን ያለው እንግዲህ አጠቃላይ የፖለቲካ የታጣቂ የሃይማኖት እንቅስቃሴ በአጣየ በኤፍራታ ግድም በሸዋሮ ቤት በመኮይ የደረሱት ጉዳትና እንቅስቃሴዎች ይታወቃሉ። አብይ አህመድ ከወጣ በኋላ አጣየ ወደ ሰባት ጊዜ ተቃጥላለች። ከዚያ ባሻገር ተጠሪነታቸው ተጠሪነታችን በአማራ ክልል አይሆንም በሚል የአማራ ልዩ ኃይል ይውጣልን በሚል የኦሮሚያ ልዩ ኃይል ይግባልን የሚለው የዞን የፖለቲካ እንቅስቃሴም ከዚህ ጋር በቀላሉ የሚታይ ጉዳይ አይደለም። እንግዲህ እንደ ጉብኝቱን እንደ አንድ መንግስት የስራ ኃላፊ ከተደረገው ጉብኝት ባሻገር በዚህ መንገድ የሚኖረውን ፖለቲካዊ የሃይማኖታዊ እንዲሁም ደግሞ የብሔርተኝነት እና የትርክት ትስስር በዚህ መንገድ ሊታይ የሚችል ጉዳይ ስለሆነ እንግዲህ በአካባቢው ያለው ሁኔታ በውል መከታተል ያስፈልጋል። ንግግሩ ከልጅነት ጀምሮ ስለናንተ ስንሰማ ነበር፣ ለእናንተ ሁለት ጊዜ መልእክት ልኬባችሁ ነበር የሚለው እንዲህ አብይ አህመድ ይህንን ንግግር ሌላ አካባቢ ላለ ሰው አድርጎታል ወይ የሚለውን እንግዲህ ስንመለከተው በተለይ የወሎ የሰሜን ኦሮሚያ የወሎ ኦሮሞ ፕሮጀክትና የሃይማኖት ተኮር እንቅስቃሴዎች አንጻር ይህ ጉዳይ ወደ የት ይሄድ ይሆን? እንግዲህ እነዚህ አንድምታዎቹ ናቸው። እናንተ ማሰባሰብ ላይ ሊጨምሩ ትችላላችሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ የፋኖ የሰራዊት ግንባታን በተመለከተ ዛሬ ከወጡ መረጃዎች መካከል በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝ በአንድ ወር ውስጥ ሁለተኛ የፋኖ ምልምል ማስመረቁ ተገልጿል። ለወራት ስልጠና የወሰዱ የፋኖ አባላት በዛሬ ሁለት ወታደራዊ የአካል ብቃትና የፖለቲካ እና የግንዛቤ ትምህርት ወስደው ዛሬ መመረቃቸው መረጃው ተገልጿል። በተመሳሳይ ከሁለት ሳምንት በፊት በዚሁ ቀጠና ብለው ወራት ስልጠና የወሰዱ የፋኖ ልዩ ኮማንዶዎች መመረቃቸው ይታወቃል። የ206ኛ ኮር አንበሳው ጋይንት ክፍለ ጦር ይህንን መረጃ ባሰራጨበት ወቅት ዛሬ በምርቃቱ ላይ የኮሩ የተለያዩ ኃላፊዎች ንግግር ሲያደርጉ የኮሩ የህክምና ክፍል ኃላፊ ዶክተር አድማሱ በሰራዊቱ በሰራዊቱ ላይ ለሚ ለሚያጋጥሙ በውጊያ ላይ ለሚያጋጥሙ ጉዳቶች አስፈላጊውን ጊዜያዊና ቋሚ ህክምና ለመስጠት ጠንካራ የህክምና ቡድንና ማዕከል ስለመቋቋሙ እንደዚሁ ገልጿል። እንግዲህ ሰራዊቱ በግዳጅ ላይ የፋኖ ሰራዊት ማለቱ ነው። በሚያጋጥመው ጉዳቶች አስፈላጊውን ህክምና እና እንዲሁም ደግሞ እርዳታ ለማድረግ ጠንካራ የህክምና ቡድን ተቋቁሟል ሲልም እንደዚሁ መልዕክቱን አስተላልፏል። ባሳለፍነው ነው ሳምንት ከግዳጅ ቀጠና በመውጣት በሚሊሻ የአድማብተናና የመከላከያ እና የእግረኛ የአየር ወለድ ኮማንዶ አባላት ወደ ፋኖ በብዛት ተቀላቅለዋል። ባሳለፍነው ነው ሳምንት ይህንም በተመለከተ የሳምንቱ ማጠቃላይ ላይ ያሉ መረጃዎችን ወደ እናንተ ለማድረስ በወሎ በተለይ በርከት ያሉ ወታደሮች ከስምሪ ቀጠና መውጣት ወደ ፋኖ የተቀላቀሉበት ቀጠና ነው። መርሳ፣ ውርጌሳ፣ ጊራና ሸለቆ፣ ላስታ፣ ግዳን፣ ደሴዙሪያ ዙሪያ፣ አርጎባ፣ ራያ ቆቦ፣ መቄት፣ አምባሰል፣ ውጫሌን ጨምሮ በዚህ አካባቢ የሚሊሻ የአድማ ብተና እና የመከላከያ አባላት እንደዚ ውዴ ኃላፊነት ያላቸውን ጨምሮ ወደ ፋኖ ተቀላቅለዋል። በጎጃም በተመሳሳይ ይልማና ደንሳ፣ ሰከላ፣ አዲስ ቅዳም፣ ጃቢጠናን፣ ደብረ ማርቆስ ዙሪያ፣ ሸበልበረንታ፣ ማቻከል እንደዚሁ የአድማ ብተናና የሚሊሻ አባላትን ጨምሮ ወደ ፋኖ ተቀላቅለዋል። ጎንደር፣ መተማ፣ ቋራ፣ ዳባት፣ አንዳቤት፣ ደራ፣ ጎንደር ዙሪያ፣ ጠዳ ምራብ አርማጭሆ፣ ጋይንት፣ በለሳን ጨምሮ እንደዚሁ በዚህ አካባቢ ስምሬት ላይ የነበሩ የመንግስት ወታደሮች ወደ ፋኖ ተቀላቅለዋል። ሸዋ ሬማ፣ ሲያደብር፣ ዋዩ፣ ኤፍራታ፣ ግድም፣ ሚዳ፣ መራኛ፣ በረሀት፣ ይፋት፣ ሞላሌ፣ ሰላ ድንጋይን ጨምሮ በዚህ በሳምንት ውስጥ እንደዚሁ የሚሊሻ የአድማ ብተናና የመከላከያ አየር ወለድ አባላት ወደ ፋኖ ተቀላቅለዋል። በዚህ በተለይ አምባሰልና ውርጌሳ እንግዲህ በቁጥርም ሲታይ ከአምስተኛ ክፍለ ጦር ሁለት ሻለቃዎች በብዛት ወደ ፋኖ የተቀላቀሉ የመንግስት ወታደሮች የሚገኙበት ቀጠና ነው። ሳምንታዊ ወታደራዊ ስምሪትና ውጊያዎችንም ስንመለከት አስራ አንድ የድሮን ጥቃቶች ባሳለፍነው ሳምንት ተፈጽመዋል። ከባለፈው ሰኞ እስካሁን ድረስ ማለት ነው። አርባ ሁለት የሌሊት ዘመቻዎች በመንግስት ወታደሮች ተደርገዋል። ስልሳ ሶስት የደፈጣ እና ድንገተኛ ጥቃቶች በፋኖ ተፈጽመዋል። በቁጥር ያልታወቁ መደበኛ ውጊያዎች ለሰዓታት እና እንዲሁም ደግሞ ለረጅም ሰዓታት የቆዩ ውጊያዎች ተደርገዋል። እንግዲህ ባለፈው ሳምንት በአጠቃላይ በተለይ ላሊበላ ዙሪያ አየር ማረፊያ አካባቢ የተደረገው ውጊያ እንግዲህ ከተደረጉት ውጊያዎች መካከል ብዙ መነጋገር የነበረ ነው። በውጊያዎች ልዩ ኃይል አዛዥ የመከላከያ የሻለቃ መሪዎች በመቄት በግዳን ዳስታ ቀጠና ማለት ነው፣ ደንሳ ሞትና ቁስለኛ እንዲሁም ደግሞ ምርኮኛ መሆናቸውን እንደዚሁ ሳምንታዊ መረጃዎቹ ይህንን እያሳያሉ። ወደ ግንባር መረጃዎች መለሳለሁ። ወደ አለማጣ የሚወስደን መረጃ ላስከትል። አለማጣ ዛሬም ወጣቶች በፓትሮል እየታፈኑ ነው የዋሉት። ዛሬ የህወሓት ታጣቂዎች ቁጥራቸው ያልታወቀ ወጣቶችን አፍነው ወስደዋል። በተለያየ መንገድ ወጣቱን ከአለማጣ ከተማ በማሳደድ አለማጣ ከተማን በህወሓት ታጣቂዎች ቁጥጥር ስር ማስገባት አለብን ያ ካልሆነ ስጋት አልቀነስንም፣ ስጋት አለብን። ከጦርነት በፊት አለማጣ ያለውን ስጋት ሙሉ በሙሉ ማስወገድ አለብን የሚል ትዕዛዝ የተቀበሉት የህወሓት ታጣቂዎች በፓትሮል ዛሬ ወጣቶችን አፍነው ወስደዋል። እንግዲህ በተደጋጋሚ እንደሚወጡ ዘገባዎች በዚህ አካባቢ የሃይማኖት ተወካዮች ሳይቀር ጭምር አሁን በስር ላይ ይገኛሉ። ዛሬም ወጣቶች ታፍነው ተወስደዋል። በዚህ በተለይ ዛሬ ወጣቶች የታፈኑባቸው የራያ አለማጣ ከተማ ቀበሌዎች ሬዲዮ ጣቢያ ተብሎ የሚጠራው አካባቢ ዜሮ አራት ቀበሌ ዜሮ ሦስት አካባቢ እንደዚሁ የህዋ ታጣቂዎች በፓትሮል ወጣቶችን አፍነው ወስደዋል። ከዚህ ባሻገር ተጨማሪ ወታደራዊ ሎጂስቲክ ናሬሽንም ተተኳሽም ዛሬ ወደ አለማጣ ለሁለተኛ ጊዜ ከትላንት ቀጥሎ መግባቱ ተገልጿል። ወታደራዊ የህክምና ቁሳቁሶችም እንደዚሁ ወደ አለማጣ ከተማ ገብተዋል። ትላንትና ሌሊት ቴክኒክ ኮሌጅ በሶስት ተሽከርካሪዎች የተራገፉ የጦር መሳሪያዎች እና ወታደራዊ ሎጂስቲክና ሬሽን በሌሊት ወደ ተለያዩ ግንባሮች በሰው ኃይል መጓጓዛቸውንም የደረሰው መረጃ ያሳያል። ትላንትና ከተራገፈው ወታደራዊ አልባሳት ውስጥ የመከላከያ ሬንጀር፣ የአድማ ብተና መለዮ፣ የፌዴራል ፖሊስ ዩኒፎርም ይገኙበታል። እንግዲህ የህወሓት ታጣቂዎች እነዚህን መለዮዎች ለምን እንግዲህ አሰርተው ወይም ደግሞ ልብሶቹን አሳትመው ወደዚህ ይዘው እንደገቡ የታወቀ ነገር የለም። ትላንት ከተራገፈው ወታደራዊ አልባሳት ውስጥ የመከላከያ እንግዲህ የአድማ ብተናና የፌደራል ፖሊስ ዩኒፎርሞች ይገኙበታል። በዚህ በሌላ መረጃ በዚሁ በትግራይ ቀጠና የትግራይ ሰላም ኃይል ቲፒኤፍ የተባለው ኃይል በትግራይ የተለያዩ ከተሞች ወረቀት በትኖ ማደሩንም የወጡ መረጃዎች ያሳያሉ። የትግራይ ታጣቂ ታጣቂዎች የትግራይ ወጣቶች እንዲቀላቀሉት ጥሪ አቅርቧል። በተለይ ከኮርበታች ላለው የትግራይ ታጣቂ በቀረበው ጥሪ በትግረኛ በተላለፈው ማለት ነው ሰላም ለመፍጠር የትግራይን አንድነት ለማረጋገጥ የአንድ መንደርና ኋላ ቀር ቡድን መጠቀሚያ ከመሆን የወጣቶቹና ታጣቂዎቹ እንዲወጡና የትግራይ የሰላም ኃይል የሚባለውን እንዲቀላቀሉና የትግራይን የጥላት መፈንጫ ያደረጋትን ቡድን እንዲታገሉ ነው የተበተነው ወረቀት ጥሪው የሚያሳየው እንግዲህ በለዚህ ለትግራይ ለተወሰነ ቡድን ሲባል የትግራይ ወጣቶች መሞት የለባቸውም የሚልም እንደዚሁ የትግረኛ ጽሑፍ መሰራጨቱን ትርጉም ያደረሱ የመረጃ ምንጮች ገልጸዋል። ታጋይ ሸሪፎ ተብሎ የሚጠራው እንደዚሁ የህዋት የታጣይ አርሚ 33 አዛዥ ወደ አፋር አቅጣጫ እና በቢሶ በር አካባቢ ተጨማሪ ሰራዊት ዛሬ የረፋድ አራት ሰዓት ከአርባ ጀምሮ ስለማንቀሳቀሱ ተገልጿል። ታጣቂዎቹ ወደ አፋር ድንበር ዘልቀው ስለመግባታቸው ግን የታወቀ ነገር የለም። ቢሶ በርና እንደዚሁ በራያ አዘቦ ወደ ሰሞኑን ውጊያ ወደ ነበረበት አቅጣጫ ኃይል መንቀሳቀሱን የአይን ማኞች ገልጸዋል። ወደ አማራ ክልል ወዳሉ መረጃዎች ስንመለስ ወደ አዊዞን የሚወስድን መረጃን ነው የማስከትለው። በአዊዞን በቻግኒ ወረዳ መንታውሃ ተብሎ በሚጠራ ቦታ ላይ ከመንግስትም ከፋኖ ውጭ የሆነ ታጣቂ ቡድን ስልጠና እየወሰደ ነው ብለዋል የመረጃ ምንጮቹ። ይሄ ታጣቂው ቡድን በዞኑ የብልጽግና አንዳንድ ባለስልጣናትና በዞኑ የብልጽግና አንዳንድ የጸጥታ ኃላፊዎች ድጋፍ ይደረግለታል ነው ያሉት። ይኸው እንግዲህ ሙሉ በሙሉ በብልጽግና በኩል የታወቀ ነው ማለት ነው። ከዚህ በፊት ይሄ ሚሊሻ እዚህ አካባቢ ስልጠና በመውሰድ የማንነት ግጭቶችን በመፍጠር በሰዎች ህይወት ላይ በንብረት ላይ ጉዳት እንዲደርስና ከሰላሳ ሺህ በላይ ሰዎች እንዲፈናቀሉ ያደረገ ቡድን ነው። አሁን እንደገና በዚህ ሰዓት በዞኑ አንዳንድ ባለስልጣናት እና የጸጥታ ሰዎች ተሰባስቦ ስልጠና እየተሰጠ ያለው ከዚህ ባሻገር ከመንታ ውሃ ባሻገር ዚገም ተብሎ የሚጠራ አካባቢም ተመሳሳይ እንደዚሁ የታጣቂ እየተደራጀ እንደሆነ እና ታጣቂው ስልጠና እየወሰደ እንደሆነ የአይን ማኞች ገልጸዋል ይሄ መንታ ውሃ ተብሎ የሚጠራው አካባቢ የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን የትውልድ አካባቢ መሆኑን ነው መረጃዎቹ የሚያሳዩት ወደ ደቡ ወሎ አምባሰል ስንመለስ አምባሰል ቁንጥሮ ላይ የ35ኛ ክፍለ ጦር አዛዥ እንግዲህ ሰሞኑን ወታደሮች ብዙ ወታደሮች ከግዳጅ ቀጠና በመውጣት ወደ ፋኖ እንዲሁም ደግሞ ወደ ቤተሰብ የጠፉበት ክፍለ ጦር ነው። የሰራዊቱ አዛዦች ስብሰባ አድርገው ነበር ወደ ቁንጥሮ በመምጣት የስብሰባው አጀንዳ ሰሞኑን ከግዳጅ ቀጠና የጠፉ ወታደሮችና ተያያዥ ተያዥ ጉዳዮች እንደነበሩ የመረጃ ምንጮቹ ገልጸው የክፍለጦሮቹ አዛዦች ከመርሳ ውርጌሳ እስከ ቁንጥሮ ድረስ መንገድ ላይ እንደዚሁ ኃይል በማሰማራት በዙ 23 እና በልዩ ጥበቃ የሰራዊት ስምሪት ነው ወደ አካባቢው እየገቡ ተብሏል። በቡድን መሳሪያዎች ድብደባዎች ተደርገዋል። እንግዲህ የክፍለ ጦር አዛዦቹ ስብሰባ እንደጨረሱ ቁንጥሮ ተብሎ ከሚጠራው ቦታ ወደ አበት ተብሎ ወደሚጠራው አካባቢ የዙ 23 የሞርተርና የድሽቃ ድብደባ ነበረ ብሏል የመረጃ ምንጮቹ። ፋኖም አልፎ አልፎ በለዚህ ድብደባ የድሽቃ አጸፋዊ ምላሽ ሰጥቷል። የቡድን መሳሪያዎቹ ድብደባ የደረሰው ጉዳት አልታወቀም። ከ10 ሰዓት ጀምሮ እስከ 12 ሰዓት አልፎ አልፎ ሲደረግ የነበረ የቡድን መሳሪያ ድብደባ ነው። የአዛዦቹ ደግሞ ወደ መርሳና ውርጌሳ እንደዚሁ ተመልሰዋል ነው የተባለው። የደረሰው ጉዳት አልታወቀም። ወደ ራያ ቆቦ ስንሄድ ራያ ቆቦ ፋኖ ዋናውን መንገድ እንደገና መቆጣጠሩ ነው የመረጃ ምንጮች የጠቆሙት። ከዋጃ ቆቦ ያለውን መንገድ ከዋልካ መንደር ማዶ ድረስ ፋኖ ተቆጣጥሯል መንገዱን ብለዋል። ሰሞኑን የመንግስት ኃይል በአየር ኃይል እና በምድር ጦር ያደረገውን ዘመቻ ተከትሎ ፋኖ ለቆት ወጥቶ የነበረውን ዋናውን መንገድ ከወልዲያ መቀሌ ያለውን ዋና መንገድ እንደገና ከዋልካ መንደር ጀምሮ እስከ ዋጃ ማዶ ድረስ ጮቢ በራ አቅራቢያ ድረስ መልሶ መቆጣጠሩን እንግዲህ የመረጃ ምንጮች ገልጸዋል። ይህንን ያደረሱ የመረጃ ምንጮች ከህዳር ስድስት ጀምሮ ነው ፋኖ አካባቢውን እየተቆጣጠረው ሲሉ የአይንማኞች ገልጸዋል። ሰሜን ወሎ መቄት ከፍላቂት ወደ አግሪት እንቅስቃሴ ላይ በነበረ የአድማ ብተና ወታደራዊ ተሸካሪ ላይ ኮክ በተባለ ቦታ ድንገተኛ ጥቃት ተፈጽሟል። አግሪት አቅራቢያ በተፈጸመው ድንገተኛ ጥቃት የደረሰው ጉዳት በውል አልታወቀም። ከዚህ ቀደም ብሎ ከገረገራ እስከ ወቄጣ ሲሲዲ ተብሎ የሚጠራው ዙሪያ ድረስ በተደረገ ውጊያ ሶስት የአድማ ብተና አዛዦችን ጨምሮ ከ17 በላይ የሚሊሻ እና የአድማ ብተና አባላት ሙትና ቁስለኛ መሆናቸው እንደዚሁ ከአካባቢ የወጣው መረጃ ያሳያል። የሁለቱ አዛዦች ወዲያውኑ ህይወታቸው ሲያልፍ፣ አንዱ በፍላቄት ሕክምና ላይ ይገኛል። ይህንን በተመለከተ እንግዲህ ከጋሸና ወደ ወቄጣም ተጨማሪ ኃይል ስለመንቀሳቀሱ የመረጃ ምንጮቹ ገልጸዋል። በዚህ አካባቢ በተደጋጋሚ የደፈጣ ጥቃቶች በተለየ ልዩ ኃይል አባላት ላይ ከፍተኛ ጉዳት ደርሷል። ወደ ሸዋ ስንሄድ ሸዋ ምንጃር ቀጠና ከአራርቲ ወደ በረሀት ስንቅና ትጥቅ አድርሶ ሲመጣ በነበረ ወታደራዊ ተሽከርካሪ ላይ ግዳጅ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመው የደፈጣ ጥቃት እንደዚሁ ጉዳት ደርሷል። አሮየው ምንጃር እየተባለ በሚጠራው ቦታ ላይ ረፋድ ላይ በተፈጸመው የደፈጣ ጥቃት በተሽከርካሪ ላይ ጉዳት ደርሷል። በተለይ ሁለት ተሽከርካሪዎች ላይ ነው ከባድ ጉዳት የደረሰው። የሻምበል መሪን እና አጃቢዎቹን ጨምሮ እንደዚሁ ጉዳቶች መኖራቸውም ተገልጿል። የጉዳት መጠኑ ግን በዝርዝር አልታወቀም። ሌላው እንደዚሁ እዚሁ ሸዋ አንኮበር ከደብረ ብርሃን ወደ አንኮበር ወታደራዊ ሎጂስቲክ ጭነው ሲንቀሳቀሱ በነበሩ ሁለት ተሽከርካሪዎች ላይ ዛሬ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃት የተፈጸመው እንግዲህ ሁለት ተሽከርካሪዎች ወደ አንኮበር ከደብረ ብርሃን ጭነው ሲሄዱ ነው። ድንገተኛ የደፈጣ ጥቃቱ በተፈጸመበት ወቅት አብዛኞቹ የአድማ ብተና አባላት ከተሽከርካሪዎቹ ከላይ ላይ ነበሩ። ጉዳት ደርሷል ነው የተባለው። ይሄ ጥቃት የተፈጸመው ፋኖ ቀደም ብሎ ገዥ መሬት ይዞ የደፈጣ ጥቃት ኢላማ ውስጥ ሲገቡ ተሽከርካሪዎቹ ላይ ደፈጣ ጥቃት ፈጽሞ ነው። ጉዳት ደርሷል። የጉዳቱ መጠን በውል አልታወቀም። ቁንዲ ተራራ ተብሎ የሚጠራው አንኮበር ከተማ አቅራቢያ የተፈጸመ ነው። ያው እንግዲህ አንኮበር በታሪክ እንደምታውቁት ከንጉሥ ሣህለ ሥላሴ ጀምሮ እስከ አጼ ምኒልክ ድረስ የኢትዮጵያ ዋና ከተማ ሆና የቆየች ከተማ ነች። ወደ ሌላው መረጃችን ወደ ባህር ዳር ዙሪያ የሚወስድን መረጃ ነው። ባህር ዳር ዙሪያን በተመሳሳይ ለዚሁ ሜጫ ወረዳ አብሮ መኖር ቀበሌ ላይ የቦምብ ፍንዳታ ደርሷል። የመንግስት ወታደራዊ ተሸካሪ እያለፈ በነበረበት ሰዓት የተጠመደ ቦምብ ፈንድቶ ወታደሮች ላይ ጉዳት ደርሷል። ሞትና ቁስለኛ ሆነዋል። የመንግስት ወታደሮች በተጠመደው ቦምብ ፍንዳታ ነው ጉዳት የደረሰባቸው። የጉዳቱ መጠን በውል አልታወቀም። በተመሳሳይ ምስራቅ ጎጃም እነማይ ወረዳ በተለያዩ ቀበሌዎች የአርሶአደሮች በመንግስት የጸጥታ ኃይሎች በጅምላ እየታሰሩ መሆኑንም እንደዚሁ መረጃዎች ይጠቁመዋል። በጅንጃ ጎኛም፣ እንዲሁም ደግሞ ማህበረ ብርሃን ተብለው በሚጠሩ ቀበሌዎች በእነማይ ወረዳ ነው በተለያዩ ቀበሌዎች ቁጥራቸው በላ ያልታወቁ አርሶአደሮች ተይዘው ተወስደው እየታሰሩት መሳሪያ ያላችሁ በሚል ቀደም ብሎ ዘጠኝ አርሶ አደሮች እዚሁ ቆይ መገንጠያ ማህበረ ብርሃን ቀበሌ ታስረው ይገኛሉ። ዛሬም ተጨማሪ አርሶ አደሮች ታስረዋል። ይሄ ቦታ እንግዲህ የአማራ ክልል የአሁኑ አስተዳዳሪ አረጋ ከበደ እንዲሁ ደግሞ የጠቅላይ ሚኒስተር ምክትል ጠቅላይ ሚኒስተር ተመስገን ጥሩ ነው የትውልድ አካባቢዎች ናቸው። ይሄ እነማይና ደብሮ ቀጠና በዚህ ነው እንግዲህ ካሁን በፊትም እንደዚሁ እነማይ በአረጋ ከበደ የትውልድ አካባቢ በአንድ ትምህርት ቤት ላይ በተፈጸመ የድሮን ጥቃት ከፍተኛ ሰብዓዊ፣ ቁሳዊ ጉዳት መድረሱ ይታወቃል። ወደ አርሲ የሚወስደን መረጃ ላስከትል። እንግዲህ ሰሞኑን አሩሲ ያለው ሁኔታ መነጋገሪያ ነው። ከዚህ ጋር በተያያዘ የኦህደድ ከፍተኛ ባለስልጣን መርቲ ወረዳ የኦህደድ ባለስልጣን አለሙ ስሜ ህዝብ ሰብስቦ በስብሰባ ላይ በተለይ የአማራ ተወላጆችን ሲያሸማቅቅና ግጭት ቀስቃሽ ንግግሮችን ማድረጉን የስብሰባ ተሳታፊዎች ገልጸዋል። እንግዲህ በስብሰባው ላይ በአማርኛ ንግግር ያደርጉ የነበሩትን ሰዎች ንግግራቸውን በማቋረጥ ሚኒስትር አለሙ ስሜ በመርቲ ወረዳ እንግዲህ ስብሰባ በተደረገበት እንዴት እስካሁን ድረስ አማርኛ እየተናገራችሁ እዚህ ኖራችሁ የሚል ንግግር ነው ያደረገው። እንዴት አማርኛ እየተናገራችሁ እስካሁን ድረስ እዚህ ኖራችሁ የሚል ንግግር ነው የተናገረው። ኦሮሞኛ ሳትችሉ እንዴት እስካሁን ተቀመጣችሁ የሚል ንግግር መናገሩን ተከትሎ ተናጋሪዎቹ ሲሸማቀቁና ሐሳባቸውን ሳይጨርሱ እንደዚሁ ስብሰባው ውስጥ አንገታቸውን ደፍተው ስብሰ ሐሳብ አቋርጠዋል። ይህንን እንግዲህ ያለው ዓለሙ ስሜ በትውልድ መንደሩ እዚህ መርቲ አንጋዳ ቀበሌ የሚገኙ የሱን ዘመዶች ወደ አዲስ አበባ ወስዶ የእህቱን ልጆች እና ቤተሰቦችን እና ወንድሞችን ወስዶ አዲስ አበባ ውስጥ በአማርኛ ቋንቋ ትምህርት እያስተማረ እንዲሁም ደግሞ ስራ ካስቀጠረ በኋላ እሱ ግን ሌሎቹን በዚህ መንገድ ተናግሯል ነው ያሉት። እንግዲህ አለሙ ስሜ ይህንን ንግግር ያደረገው በአካባቢው ለምርጫ ቅስቀሳ በሚል በመከላከያ ታጅቦ በመጣበት ወቅት ነው። እንደ አይን እማኞች ከሆነ በአካባቢ እንግዲህ በሕዝብ ቁጥር ብልጫ ቢሆን እንደዚሁ አማራዊ ፖለቲካ ውክልና የለውም እንጂ ቁጥሩ ብልጫ እንዳለው ይገልጻሉ። አለሙ ስሜም እንግዲህ በዚህ አካባቢ በአማርኛ እንግዲህ አፍ አፍ የፈታው አማርኛ ነው ያው ትምህርት ቤትም የተማረው በዚሁ አካባቢ ነው የሚሉት የመረጃ ምንጮቹ። አሁን ግን ይህንን በመናገር የአካባቢውን ህዝብ አስቀይሟል። ይህንን ተከትሎ እንግዲህ የአካባቢው ካድሬዎችም እንግዲህ አማርኛ መናገር ኦሮሞኛ መናገር አትችሉ፣ እዚህ ምን አላችሁ? የሚል ቅስቀሳ የጀመሩት ወዲያውኑ ነው ብለዋል። አዳነቻ ቢም እንደዚሁ እዛው አካባቢ አስቆ ተብሎ የሚጠራው አካባቢ የትውልድ አካባቢዋ እንደዚሁ ውጥረቶች አሉ ነው እያሉት የመረጃ ምንጮች። እሷም ለምርጫ ቅስቀሳ ትመጣለች ተብሎ እየተጠበቀ ነው። አለሙ ስሜ ለምርጫ ቅስቀሳ በሚል ሄዶ ነው ይህንን ንግግር እያደረገው። ለሰዓት እንግዲህ ከተለያዩ አካባቢዎች በማሰባሰቢያ ያስኳቸው መረጃዎች እነዚህ እንመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚሴ